ከዚህ በኋላ ሩታ እየሰማሽኝ ነው። ከህይወታችን ውጡ ብለሻል፣ እንወጣልሻለን። ህይወትሽ ጋር እንመለስም፣ በህይወታችን አንቺ እንዳትገቢ ይህች ይህች ይህች የትኛው ነው ደግሞ የእናንተ ህይወት? እንደ ኧረ ትለያላችሁ፣ የምርም ማለት ነው። የሆነ የጀመራችሁት ህይወት ባይኖር ማለት ነው። በዚህ ልክ ከህይወታችን ውጪ ብለሽ ሚስቱንና የልጁን እናት የመናገር አቅምም ሞራልም ይኖርሻል ብዬ አላስብም። ስለዚህ አንቺ በጣም ትክክል ነች። ምንም ያጠፋሽው ነገር ይኖራል ብዬ እንደኔ አላስብም። ምክንያቱም የጀመርሽው ህይወት ባይኖር ኖሮ አብርሃምን እዛ ጋር ፊት ለፊት አቁመሽ ሩታን ከህይወታችን ውጭልን የማለት ድፍረት ይኖርሻል ብዬ እንደኔ አላስብም። ሶ አብርሃምና አንቺ የጀመራችሁት ህይወት እንዳለ በደንብ ለሁሉም ሰው ማለት ነው እዛ ጋር ለሩታ ብቻ ሳይሆን ለሁሉም ሰው ግልጽ ማድረግ እንደፈለጋችሁ ነውን እየተረዳሁ ያለሁት ማለት ነው። አብርሃም ራሱ ከአንቺ ጋር የጀመረው ህይወት ባይኖር ኖሮ ይሄንን ነገር ስትናገሪ የምን ህይወት ብሎ ሊጠይቅሽ ይገባ ነበረ። ግን ከአንቺ ጋር የጀመረው ህይወት ስላለ ይሄንን ነገር ስትናገሪ ይሄን ይሄን የተናገርሽውን ንግግር አሜን ብሎ ተቀብሎ ዝምታን የመረጠው። ሶ ሩታ ከህይወታችሁ እንድትወጣ አብርሃምም ሄርሜላም ተፈልጎታላችሁ ማለት ነው። ይሄ በጣም በጣም የሚደንቅ ነገር ነው። ቤተሰብ የምሬን እኮ ነው። ታይቶም ተሰምቶም የማይታወቅ ነገር ነው። እንግዲህ እየሰማን ያለ ነው። እኔ ብቻ እኔ በጣም በጣም የገረመኝ፣ ብቻ ይመቻችሁ፣ ይመቻችሁ። ገና የማይመጣ ነገር የለም። ራሳችንን ሬዲና ዝግጁ አድርገን እንጠብቅ። ከዳር ቁመን እንዲህ ብለን ለመታዘብ ያብቃን እንጂ ገና በጣም ብዙ ብዙ ነገሮች እንዳሉ የምናያቸው ነገሮች በደንብ እየተናገሩ ነው። ስለዚህ ሩታ ከህይወታችሁ ትውጣላችሁ፣ ፍላጎታችሁ ይሄ ነው። የምሬ እኮ ነው እሷና ያ ጉሰጅ ጉሰጅ ብላታለች። እችም የዋዛ አይደለችም። እንግዲህ እንዴት እንደሚወሰድ በደንብ እያሳየቻት ነው። ጭራሽ ግቢዋ ድረስ ተያይዛ መታ። ከህይወታችን ውጭልን፣ ከህይወታችን ውጭልን እና እናንተ እኮ ናችሁ ግቢዋ ድረስ እየመጣችሁ ሰላም እየነሳችኋት ያላችሁ ማለት ነው። እቺ ልጅ እኮ እናንተን ከተዎች ረጅም ጊዜ ይሆኗቸዋል። እኔ እንደውም በባለፈው የተደረጉ ነገሮችን ምናምን ሳይ ነገሮች የተስተካከሉ ፊክስ እየሆኑ የመጡ ምናምን ነበር የመሰለኝ፣ ግን እቺ ልጅ ትታችሁ ራሱ እናንተ ልተዋት እንደማትችሉ ምናምን የተረዳሁት እና እኔ አሁን ሄርሜላ አብርሃም በፈቀደላት መንገድ እየተንቀሳቀሰች እንደሆነ ነው የምረዳው። ግን አብርሃም ፍላጎትህ ምንድን ነው ነው ሁለት ሚስት ከሆነ የምትፈልገው በግልጽ ተናገር። በቃ እኔ ሁለት ሚስት ነው ማግባት የምፈልገው ሩታንም ሄርሜላንም እወዳቸዋለሁና ተባበሩኝ፣ ባካችሁ። እነዚህ ሁለት ሴቶች አስማምቼ ማኖርበትን መንገድ ፈልጉልኝ ብትል እኮ ችግር የለውም። ከዛም ከዚህም ብለን የሆነ ቦታም ቢሆን ሙጠምጢ ማሰርተን ሁለቱም ተስማምተው የሚኖሩበትን መንገድ እንፈልጋለን። ፍላጎተን ዝም ብይ ሳስብ፣ አሁን እየተረዳሁ ያለሁት ነገር ምንድን ነው ሁለቱንም እንደምትፈልግና ከሁለቱም ጋር መኖር እንደምትፈልግ ነው። እየተረዳነ ያለ ነው። እና እንግዲህ ፋይናሊ ላይ የተፈጠረውን ነገር ሁላችሁ አይታችኋል። እንደተለመደው ቅፍ ድግፍ አድርጋ አብርሃም እንዳይከፈው እኔ እኮ እንዴት እንደምትጨነቅለት ሳስብ እኔ በጣም እየገለፈጥኩ ነው፣ ከዚህ በኋላ ቪዲዮ የምሰራውና እንዴት እንደምትጨነቅ ሳስብ በጣም ነው የሚገርምኝ። ና ያው እንደተለመደው ዕቅፍ ድግፍ አድርጋው ወስደዋለች ማለት ነው። ፋሚሊያንስ እንዴት አመሻችሁ? እንዴት ነው ምሽቱ? አማን ነው፣ አሽወይና ነው። እንግዲህ ሄርሜላ አይኗን በጨው አጥባ ሩታን ከህይወታችን ውጭልን፣ ከህይወታችን ውጭልን አለቻት። እንግዲህ አይገርምም ገይስ ውሽማ ሚስትን ከህይወታችን ውጭ ስትል ለመጀመሪያ ጊዜ ይመስለኛል። ና እኔ በበኩሌ በጣም ገርሞኛል ማለት ነው። እንግዲህ የማይሰማ ነገር የለም። እናንተ ገን እንዴናችሁ? አማን ነው፣ ሰላም ነው፣ አሽ ወይና ነው። እንግዲህ ያው ከመሸ የሰማነው ነገር ትንሽ ፈገግ የሚያሳይ ነው። ፈገግ እያለን ነው። እንግዲህ ከዚህ በኋላ የና አብርሽን ቪዲዮ ማየትም አስቴትም መስጠት የምንችለው ማለት ነው። እንግዲህ እንደተለመደው ከዳር ቆመን መታዘባችንን ቀጥለናል ማለት ነው። ዛሬ ያየነው ነገር ደግሞ ትንሽ ሁላችንንም ፈገግ የሚያደርግ ነው ማለት ነው። ለማንኛውም እንግዲህ ያው ህይወት እንዳላቸው እና የጀመሩት ነገር እንዳለ ለሁላችንም ማለት ነው። እነሱ ለሩታ ብቻ ሳይሆን ማረጋገጫውን መስጠት የፈለጉት ለሁሉም ሰው ማለት ነው። ዝም መብለን እራሳችንን እያጃጃለን ካልሆነ በስተቀር እነዚህ ልጆች የጀመሩት ነገር እንዳለ ግልጽ እኮ ነው። በቃ ሊታታው ማለት ነው። ሁለቱም ሊታታው እንደማይችሉ በደንብ በተደጋጋሚ እያሳዩ ነው ማለት ነው። እሷ ራሱ ወደ ሩታ ዘንበል ካለ ምናምን በቃ ስልምልም ምናምን ትላለች። ሆስፒታልም ትገባለች። ወዲያም ወዲያም ትላለች። ወደላይ ወደላይ ይላታል። ይሄ ወደላይ ወደላይ ምን እንደሚያስብላት ባናቅም ከዚህ በኋላ በጣም ብዙ ጉዶች ስለሚመጡ ራሳችሁን ለብዙ ነገር አዘጋጁ። በቀጣይ የሄርሜላ የአልትራሳውንድ ውጤትም ይመጣል። እንግዲህ የጀመሩት ነገር እንዳለ እየተናገሩ ነው። ሩታን ሚስቱን፣ የልጁን እናት በድፍረት ግቢዋ ድረስ ሄዳ ከህይወታችን ውጭልን እያለች ነው። አሟሙ ቃሎች እችንማ እችንማ በደንብ ነው የማርገብገባት። በጣም ገርሞ እያለ ከህይወታችን ውጭልን ውጭልን፣ ነገሩ ይበልሽ ይበልሽ። ሩታ ራስሽ ነሽ። ውሰጂ ውሰጂ በለሽ ባልሽን በዛ ልክ እንደዛ ካስባለሽ እሱም አይፈረድበትም። እንግዲህ እሷም እንዴት እንደሚወሰድ በደንብ እያሳየችሽ ነው እኔ የእውነት ገርሞኛል ብቻ ማለት ነው። ግን ቅድም እንደተለጠፊያት ምናምን የነበረበት ሞመንት ዘና አድርጎኛል ማለት ነው። እንዲ ለለጥፍሽ እንዲ ምናምን ስትይ ማለት ነው በጣም ኃይለኛ ሆነ ሻለ። የተቀየረ ነገር አለ። የዛ ራስ ቤት ውስጥ ምን እያሳለፍሽ እንደሆነ ባናቅም በጣም ብዙ ቼንጆችን እያየን ነው። እና ለማንኛውም ግን እኔ ትልቁ ችግር ያለው ቀንም ብያለው አብርሃም ላይ ነው አብርሃም በቃ የሆነ ይህንን ነገር ይፈልገዋል። እኔ እንጃ የሆነ የሚሰማህ ነገር ይኖር ይሆን? ኩራት ይሰማ ይሆን? እነሱ እንደዚህ በሚሆኑበት ነገር ውስጥ እኔ እንጃ፣ እኔ ምንም ሊገባኝ አልቻለም። ግን መሀላቸው ቆመህ ማለት ነው ይህንን ነገር የምታይበት መንገድ ምናምን፣ ብቻ እኔ በጣም እየገረመኝ ነው። እና ትልቁ ችግር አንተ ጋር ነው ያለው፣ በቃ በጣም ትልቁ ችግር ማለት ነው። ምክንያቱም ሁሉም ነገር በአንተ ውሳኔ መስተካከል የሚችል ነው። ከሩታ ጋር ያለህን ግንኙነት ማቆም እንደምትፈልግ ከተናገርክ ነገሮች ፊክስ ይሆናሉ። ከሄርሜላ ጋር መቀጠል እንደምትፈልግ ከተናገርክ ነገሮች ፊክስ ይሆናሉ። ሄርሜላ ላንተ ያላትን ቦታ በግልጽ መናገር ከቻልክ ነገሮች ፊክስ ይሆናሉ ብዬ አስባለሁኝና አንተ ያ እንዲሆን የምትፈልግ አይመስለኝም። ያው ቅድም እንዳልኳችሁ ሳስበው ይህ ልጅ ሁለት ሚስት እንዲኖረው ነው የሚፈልገው። እንግዲህ ያው ከዚህ በፊትም የነበረው ነው ከዚህ በኋላም ይኖራል። ሁለት ሚስት በአንተ አልተጀመረም። ዋናው ትልቁ እነዚህን ሁለት ሴቶች እንዴት አስማምተህ ትቀጥላለህ የሚለው ነው ትልቁ ጥያቄና እውነቱን ተናገርና። እኔ እውነቴን ነው። ሁለት ሚስትን እንዴት አስማምቶ መኖር እንደሚቻል የሚል የተጻፈ መጽሐፍ አለ፣ እጠቁምሃለሁ። እሱን ታነባለህ። ነገሮችን ፊክስ የምታደርግበትን መንገድ እናመቻቻለን። ግን በመጀመሪያ አንተ እመን እመን፣ ሁለቱንም ነው የምፈልጋቸው ብለህ እውነተውን ገልጹን ተናገርና፣ መፍትሄ ትፈልጋል። እዚህ ምድር ላይ መፍትሄ የሌለው ነገር የለምና። እኔ ሳስበው ያው እንደተረዳሁት ከአብርሽ ሁኔታ ለመሄት እንደቻልኩት ሁለቱንም ሴቶች የሚፈልግ ነው የሚመስለኝ ማለት ነው። ምክንያቱም ሄርሜላን ከፈለገ ሄርሜላን ይዞ ከሩታ ህይወት መውጣት ነው። ምንም የዚህን ያክል የሚካበድ ነገር የለውም። እሷን ቢሆን የዚህን ያክል እንደ በፊቱ እንስፍስፍስፍ ስትልለት እያየን አይደለም። ሩታንም ማለት ነው እና በጣም ብትሄድም የዚህን ያክል ግድ የሚሰጣት አይመስለኝም ምናልባት ልጃችሁ ከመጣ በኋላ ሊሆን ይችላል። እንደዚህ አይነት ስሜትን በሩታ ላይ እያዩ ያሉትና አንተ ጥረ ገበተል እራሱ ጎረምሳህን ጎረምሳውን ሰጥተኛል ይመስለኛል እና እንደ ድሮ እየሆነች አይደለም ሩታ ብትሆን ማለት ነው። ያው እኔ ሁሉም ጋር ችግር አለ፣ በነገራችን ላይ ሁላችሁም ጋር ትልቅ የሆነ ችግር አለ። ግን ግድንግዱ ችግር ያለው አብርሃም ጋር ነው እና እንዳልኩ እውነታውን ተናገር፣ የምትፈልገውን ተናገር ከሄርሜላ ጋር መሆን የምትፈልግ ከሆነ ከሄርሜላ ጋር ነው መሆን የምፈልገው ካልክ ነገሮች መስመር መስመር ይዛሉ ብዬ አስባለኝ። እና እስከመች እንደዚህ የሆንክ እንደምቀጥል አይዶኑ አላውቅም። ግን ያው በስተመጨረሻ እንዳየነው ሁላችንም እቅፍ ድግፍ አድርጋ ሁለተኛ ሚስትክ ይዛ ሄዳለች። ከዚህ በኋላ ውሽማ ምናም የምትሉትን ነገር አቁሙና የሄርሜላን ሁለተኛ ሚስትነት አረጋግጡ። ጋይስ እኔ ከዛሬ ጀምሮ አብርሃም ሁለት ሚስት እንዳለው አረጋግጫለሁ። ሄርሜላን ሁለተኛ ሚስቱ አድርጌ ተቀብያለሁ ማለት ነው። እናንተም ብትቀበሉ ደስ ይለኛል። ምክንያቱም ከዚህ በላይ ማረጋገጫ ምንድነው የምጠብቁት? ጋይስ ከህይወታችን ውጭልን አለቻት እኮ። አስባችሁታል? እችንማ አጋገላታለሁ እግዚአብሔርን። ለማንኛውም ማለት ነው ያው አብርሃም ሁለት ሚስት ሁለተኛ ሚስቱን ተቀብያለሁኝ። እናንተም ሀሳባችሁን ትቀበላላችሁ አትቀበሉም የሚለውን ነገር በኮመን ሴክሽን ላይ አሳቦ ቆይ ማለት ነው። ብቻ ያው ይህንን ካየን ደግሞ ነገ ሌላ ከዚህ የባሰም ነገር ከመሄድ ወደኋላ አንልም። ልጅቷም እንደሆነ እያያቸዋት ነው፣ ከሰሞኑ ወደላይ ወደላይ እያላት ነው። ብዙ ብዙ ነገሮች አሉ። ብቻ የሚፈጠሩትን ነገሮች አብረን እናያለን ማለት ነው። በአዳዲስ ቪዲዮዎች ነገ ተመልሰን እንመጣለን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።